ኢትዮጵያ ታምረት የንግድ ኤክስፖ በአዲስ አበባ ሚሊኒየም አዳራሽ እየተካሄደ ነው። በትላንትናው ዕለት በይፋ በተጀመረው ኤክስፖ ላይ የተለያዩ የግብርና እና ኢንዱስትሪ ምርቶችና አቅራቢዎችም ተሳትፈውበታል። በዛሬው ዕለትም የፓናል ውይይት እየተደረገ ነው የሚገኘው። የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ሀገራዊ ችግሮችና የለውጥ እቅዶቻችን ወደ ሌላ አሰራር እንድንገባ አድርገውን ኢትዮጵያ ታምርትን ይዘን መጥተናል ብለዋል። በስፍራው የሚገኘው ባልደረባችን እንዳልካቸው አባቦ ሁነቱን ሊያስቃኘን በቀጥታ መስመራችን ላይ ነው የሚገኘው። እንዳልካቸው፣ እንደምንውልሃል። የኤክስፖ ድባብና የመድረኩ ሀሳብ ምን ይመስላል? አመሰግናለሁ። እንደምንዋልሽ ሀና፣ እንደምንዋላቸው ተመልካቾቻችን። እንግዲህ በቀደመው ዜናም አንችም በመግቢያ ዜናሽ እንዳነሳሽው ሀና የኢትዮጵያ ታምርት ኤክስፖ በዚህ በአዲስ አበባ የሚሊኒየም አዳራሽ ትላንት በይፋ ተከፍቷል። እንግዲህ በዚህ ኤክስፖ ላይ እኛም ተዘዋውረን እንደተመለከት ነው በተለይ የግብርናና የኢንዱስትሪ ምርቶችን አምራችና አቅራቢ ድርጅቶች በብዛት የተሳተፉበት ኤክስፖ መሆኑን ታዝበናል። በዚህ ኤክስፖ ላይ እንግዲህ ያንን ኢትዮጵያ ታምርት ሁላችንም እንደምናስታውሰው ያለፈውን አንድ ዓመት ጊዜ ወስዶ እየተካሄድና እየተሰራበት ነው የሚገኘው። ይህንን በማስመልከትም በዛሬው ዕለት የፓናል ውይይት እየተደረገ ነው የሚገኘው። የፓናል ውይይቱን የፕላንና ልማት ሚኒስቴር ሚኒስትሯ ዶክተር ፍጹም አሰፋ ይመሩታል። በተሳታፊነት የኢንዱስትሪ ሚኒስትሩ የኢንዱስትሪ ሚኒስትሩ አቶ መላኩ አለበል፣ የገንዘብ ሚኒስትሩ አህመድ ሺዴ፣ የጉምሩክ ኮሚሽን ኮሚሽነሩ አምባሳደር የጉምሩክ ኮሚሽን ኮሚሽነር ደበሌ ቀበታና የጉምሩክ የአርባ ምንጭ ጨርቃ ጨርቅ ፋብሪካ እንደዚሁ ከግሉ ዘርፍ በመወከል እንደዚሁ ተገኝተዋል። እንግዲህ በውይይቱ ላይ የተነሳው በበላይነት በተለይ ኢትዮጵያ ታምርት ምንድነው ይዞልን የመጣው የሚል ከአወያዩዋ ተነስቶ ነበረ። የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ኢትዮጵያ ታምርትን ይዘን የመጣንበት ዋናው ምክንያት በተለይ ኢትዮጵያ የነበረችበት ሁኔታ በጂኦ ፖለቲክሱም በተለይ የራሽያና የዩክሬን ጦርነት አለ፣ የሀገር ውስጥ ግጭቶች አሉ። እነዚህንና ሌሎችን ምክንያቶች የኮሮና ቫይረስን ጨምሮ ያቀድናቸውን እቅዶች ለማሳካት በቂ አልነበረም። የሚያዝ ነው አካሄድና የተሻለ አካሄድ የተሻለ አሰራር ይዘን መምጣት ነበረብንና፣ ኢትዮጵያ ታምርትን በቀጣይነት ምን ተገብረበት አካሄድ አድርገን በአዲስ መልክ አዲስ አሰራር ይዘን መተን እየተገበርን ነው የምንገኘው። ይሄ በተለይ አሁን ያለንበትን ሁኔታ ከዚህ ወጣ ባለ መልኩ ለመተግበር በሁሎችም ዘርፎች አካሄዳችንን አሻሽለን ለመስራት ልዩ አሰራር ይዘን መተናል፣ ውጤትም እያገኘንበት ነው። በተለይ ቀጣዮቹን አመታት እስከ አስር አመት በሚዘልቅ መልኩ ይሄንን በበላይነት የምን ተገብረው አሰራራችን ይሆናል። አሁንም ውጤት እየተገኘበት ነው ብለዋል። የገንዘብ ሚኒስትሩ አቶ አህመድ ሺዴ በበኩላቸው እንግዲህ ይሄ የኢትዮጵያ ታምርት አካሄድ ኢኮኖሚ በባህሪው የሀገር በቀል ኢኮኖሚን ይዞ ሲነሳ ነውና መሰረት የሚኖረው ይሄ የኢትዮጵያ ታምርት አሰራር ደግሞ በተለይ የግሉን ዘርፍ ያሳተፈ በመሆኑ ሀገርኛ አቅሞች መገንባት ላይ መሰረት ያደረገ በመሆኑ ለሀገራችን ኢኮኖሚ በተለይ ቀድሜ ባነሳኋቸው በውጭ ጦርነቶች፣ በሀገር ውስጥ ግጭቶችና የኮሮና ቫይረስና መሰል ኢኮኖሚውን አንቀው የያዙትን ችግሮች ቀርፈን ለመስራት ይሄ የኢትዮጵያ ታምርት አሰራር ትልቅ አቅም የሚፈጥርና የኢኮኖሚ መዳከሙን የሚቀንስልን ነው ብለዋል። የጉምሩክ ኮሚሽን ኮሚሽነሩ ደበሌ ቃበታ በበኩላቸው እነዚህ አሰራሮች በተለይ አገራዊ አቅሞችን ፈጥረውልናል። የተለያዩ የግሉና የመንግስት ተቋማትን አስተሳስሯል። አምራችና ተጠቃሚዎችን አገናኝቷል። እንደነዚህ አይነት አሰራሮች መፈጠራቸው ለነበሩብን የኢኮኖሚ እንቅፋቶች እንደ ማሻሻያ ሆነውን፣ እንደ አቅም መፍጠሪያ ሆነውን በብዛት እየተሰራባቸው ነው የሚገኘው ብለዋል። ጠቅለል ያለው የፓናል ውይይቱ መድረክ በተለይ አገርኛ አቅሞችን ከማጠናከር አኳያ በተለያዩ ምክንያቶች የደከመውን ኢኮኖሚ ከማጠንከርና ማህበረሰቡ ውስጥ የወረዱ ችግሮችን ከመቅረፍ አኳያ ምን እንስራባቸው የሚለው ላይ የተሻለ አቅም የፈጠርንበት ነው። የኢትዮጵያ ታምርት አሰራራችን በብዛት እነዚህን ችግሮች የቀረፍንበትና በቀጣይነት የሚሰራበት መሆኑ ደግሞ አሁን ማህበረሰባችን ውስጥ ያለውን ችግር የምንቀርፍበት መሆኑ በበላይነት ጠንክረን እንድንሰራበት እያሻሻል ነው። የሀገር በቀል ኢኮኖሚን እያጠነከርን የምንሄድበት ሆኖ እንዲሰራ ግድ የሚሆንበት አሰራር ሆኗል። የተሻለ ቀንም ፈጥሮልናል። የሚል ሀሳብ ነው የተነሳው። ሀና እንዳልካቸው ላደረስከን መረጃ እጅግ አድርገን ነው የምናመሰግነው። መልካም ቀን ይሆንልህ።